ቲዩብ ላይ እንገኛለን። ሀሩን የሚለውን ስም ስንሰማ ቁርአን ውስጥ ከተጠቀሰ አንድ ታላቅ ስብዕና ጋር ስሙ ይመራናል። የነቢዩላህ ሙሳ ወንድም ሀሩን ሙሃደራ ማድመጥ ቢሹ ሀሩን ይህንቱ ለምላሹ ሰላም ዓለይኩም ወረሕመቱላሂ ተዓላ ወበረካቱ። አሁን የሚዲያው እጥረት መልካምን ነገር የሚያስተላልፉ ሚዲያዎች ቁጥር አናሳ በሆነበት ሚዲያው ዓለም ላይ ሀሩን ቲዩብ ይሄን ክፍተት ሊሸፍንልን መልካምን ነገር ሊነግረን የሙስሊሙን አጀንዳ ሊያስተዋውቀን ብሎ ተነስቷል። በርካታ ዜናዎችን፣ ሸሪዓዊ ዕውቀቶችን፣ ዓለም አቀፋዊ ኢንፎርሜሽኖችን የምናገኝበት ማዕከል ነው። ሁላችን ከሱ እንዝገን፣ ላለው ማዱ ላይ እንቋደስ። ላለው ሰለላሁ ወሰለመ ወባረከ ዐላ ነቢና መሐመድ ሀሩን ቲዩብ

አሰላሙ አለይኩም ወራህመቱላሂ ወበረካቱ የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን፣ ይህ የሃሩን ቲዩብ ጣፋጭ ጉዞ የተሰኘው አዲሱ ፕሮግራማችን ነው። በዚህ ፕሮግራማችን የተለያዩ ዳይዎች ወደ ተለያዩ ሀገራት በመዘዋወር እንዲሁም የተለያዩ ጉዞዎችን የምናደርግበት አስተማሪም አዝናኝ የሆነ ፕሮግራማችን ነው። ለዚህ ፕሮግራም የመረጥነው ዳይ ለተወሰነ ጊዜያት ሼኽ ሚሻሪ አልኸዛር ይባላል። ወደ ፕሮግራሙ ከማለፋችን በፊት ይህንን ወጣት ዳይ እናስተዋውቃችሁ። ኪዮታ የወጣት ዓለም አቀፍ ዳይ ነው። ዕድሜው ገና 32 ዓመት ነው። በኪዮት የአውቃት ሚኒስቴር ከሚያስተዳድራቸው መስጂዶች በአንድ መስጂድ ላይ ኢማም እንዲሁም ኸጢብ ነው። መብረቱ ሰዓደተ ልኸይርያ የሚባል በጎ አድራጎት ድርጅትም ዳይሬክተር ነው። በኪዮት ዩኒቨርሲቲ ከሸሪያ ዲፓርትመንት የመጀመሪያ ዲግሪው ይዟል። ሸክ ሚሻሪ በርካታ ደርሶችና ሙሃዶራዎችን በትልቁ የኪዮት መስጅድ ያቀረበ ሲሆን ይበልጥ በሕዝብ ዘንድ እንዲታወቅና እንዲወደድ ያደረጉት አተላዙዝ ቢሶላት እና አተዓሙል ማዓለላህ በሚሉ ርዕሶች ያቀረባቸው ተከታታይ ትምህርቶች ናቸው። ሼክ ሚሻር በዚህ መስጂድ ይሰጠው በነበረ ኮርስ መዝጊያ ላይ 25000 ታዳሚ ተገኝቶ ነበረ። ይህ ቁጥር በኪዮት ውስጥ የዲን ኮርስ ላይ ተሳታፊ የሆኑ ሰዎች ብዛት አንጻር ጣራ የነካ ወይም በአንደኝነት ደረጃ የሚገኝ የታዳሚ ብዛት ቁጥር ነው። 2014 ላይ ደግሞ አህላ ሪህላ በሚል ርዕስ በተለያዩ የዓለማችን ክፍል በመጓዝ ጣፋጭ ዶክመንታሪ ዳዕዋዎችን አቅርቧል። 2016 ላይም አህላ ሪህላ ክፍል ሁለትን ለሙስሊሙ አበርክቷል።

በመሆኑም እነዚህ አማልክቶች በየምግብ ቤቱና የንግድ ቦታዎች ይገኛሉ። የሚሸጡበት ዋጋ ደግሞ በጣም ውድ ነው። እያንዳንዱ ዋጋ የተለያየ ነው። ትንሹ አምላክ ከትልቁ አምላክ ጋር ዋጋው እንዳይደለም። ሁለት አማልክት ስትገዛ ሶስተኛውን እንደ ምርቃት በነፃ የሚሰጡ ሱቆችም አሉ። እያሾፍኩኝ ወይም እየቀለድኩ እንዳይመስላችሁ እውነታው የነገርኳችሁ ነው። ለራሳቸው ቅርጽ የሚሸጧቸውን ጣዖታት ነው የሚገዙት። ይህ ነው በተጨባጭ እየሆነ ያለው። ራሴ ፈጥሬ ያወራሁት አይደለም። ባይሆን በካምቦዲያ ስንዘዋወር በርካታ የአምልኮ ስፍራዎች ያጋጠሙን ነበር። ከውጭ ሲመለከታቸው ውበታቸውና ያሸበረቁበት ሁኔታ በጣም የሚያፈዝና ድንቅ ነው። አምልኮ ስፍራዎቹ የያዙት መሬት እጅግ በጣም ሰፋፊ ሲሆን ተጠግቶ የሚመለከታቸው እኚህን ትላልቅ የአማልክት ስፍራዎች ለመገንባትና በእንደዚህ አይነት ሁኔታ እንዲያሸበርቁ ለማድረግ የፈጀው ጊዜ አመት ወይም ሁለት ዓመት ብቻ እንደማይሆን ይገምታል። እኔም ከእነዚህ የአምልኮ ስፍራዎች አንድ ውስጥ ድረስ ገብቼ ለማየት ወሰንኩኝ። ቦታው ያገኘነው ባህታዊ አስፈቅደን ወደ ውስጥ ገባን ልብ በሉ ይህ የምታዩ ቤት አምልኮ ግንባታው አልተጠናቀቀም የሚቀሩት ነገሮች አሉ ይህን ቤት አምልኮ ለመስራት ምን ያክል ጊዜ ፈጀ አስራ አንድ አመታትን ወስዷል አስራ አንድ አመታት አዎ ውስጥ ስትገቡ የምትመለከቱት የጌጣጌጥና የዲኮሬሽን ብዛት እንዲሁም ከወርቅ የተሰሩ ቅርጻቅርጾች አይናችሁን መርጊያ ያሳጣዋል፣ ያፈዛል። ይህን ለማሰማመር የተለፋው ልፋትና ለማመን የሚያስቸግር ከፍተኛ ወጪ ደግሞ አግራሞትን ይጨምራል። ጌጣጌጦቹ፣ ቅርጻ ቅርጾቹ፣ ወርቆቹ፣ ምስሎቹ፣ ሀውልቶቹ ሁሉም በሚደንቅ ሁኔታ በጥንቃቄ የተሰሩ ናቸው። ታዲያ ይህን ስመለከት በኅሊናዬ እያብሰለሰልኩት የነበረ አንድ ጥያቄ ነበር። ምንም እንኳን አስተርጓሚ ይህን ጥያቄን እንዳልጠይቅ ቢያስጠነቅቀኝም እኔ ግን በውስጥ ያፍኜ መመለስ አልቻልኩም። ለመሆኑ በአካባቢው ችግረኞቹና ድሮችሉም እንዴ ማለቴ ከነዚህ ጌጣጌጦችና ማስዋቢያዎች ቀነስ ተደርጎ ሕይወታቸውን መታደግና ድሆች እንዳይመቱ ማገዝ አይሻለም?

እርሱን እንዳልሰማ ወደ ጎን በመተው ሌላ ጉዳይ ነው ያወራው። ከዚያ አስተርጓሚውን በድጋሚ ያንኑ ጥያቄ በድጋሚ እንዲጠይቀው አደረግኩኝ። የሆነ ነገር እንዲለኝ የፈለግኩት እርሱ ግን ምንም ለማለት ፍቃደኛ አልሆነም። አስተርጓሚው ለቀጣይ ትውልድ ቅርስ ለመተው የግድ ጠንካራ ቤት አምልኮ መገንባት ያስፈልጋል። ጌጣጌጦቹን ቀነስ ቢያደርጉትና ድሆች ተጠቃሚ ቢሆኑ ምናልባት እናንተ ሙስሊሞች ራሳችሁ መስጊዶቻችሁን በጌጣጌጥ ታስቡ የለም እንዴ? በሚል ተቃውሞ የሚያቀርብ ይኖራል። አዎ፣ ግን ይህ አይነቱ ተግባር ትክክል ማን አደረገው ታዲያ? መስጅድን በጌጣጌጥ ማስዋብም ቢሆን ከባድ ስህተት ነው። ረሱል ሰለላሁ አለይሂ ወሰለም መስጅዶችን ማስጌጥን ከልክለዋል። ሰዎች በመስጅድ እስኪፎካከሩ ድረስ ሰዓቲቱ አትከሰትም ብለዋል። በእርግጥ ረሱል ሰለላሁ አለይሂ ወሰለም ያሉት ተፈጽሟል። ምናልባት ለአንድ መስጅድ ማስጌጫ የሚወጣው ወጪ ሌላ መሰል መስጅድን ሊሰራ የሚችልበት አጋጣሚ አለ። ለማንኛውም የጎበኘኋቸውን ሀገራት ባህልና ተለምዶ ማየቱን ቀጥያለው። አንድ ቀን ቀደም ሲል ከገጠራማ መንደር ዋና ከተማ ውስጥ ወደሚገኝ ሆስፒታል ወስድነው የነበረን ህመምተኛ ለመጠየቅ በማሰብ እየተጓዝን ነበረ። በጉዟችን መሀል በመንገድ ላይ አንድ ዛፍ ስር የተከመረ ምግብ፣ እጣን፣ ሰንደል፣ የብር ኖቶች እይታ ያንሳበኝ፣ አስተርጓሚውን ምንድነው ይሄ በማለት ጠየቅኩት። በሽታቸውን እንዲፈውስላቸው ዛፉን ለመማፀን ነው ይህን የሚያደርጉት ምክንያቱም ዛፉ ከአማልክቶች መካከል አንዱ ነው ብለው ያምናሉ አለኝ። ህሙማንን እንዲፈውስላቸው ምግብ ወይም ቁርባን ያቀርቡለታል። ከዚህ የበለጠ የሚያስገርመው ነገር አንድ ጊዜ ራቅ ወዳለ አንድ መንደር በመኪና እየተጓዝን ሳለ አንድ ትንሽዬ የጎጆ ሱቅ ተመለከት። በውስጧ የተለያዩ ብዙ አማልክቶች የሚገኙ ሲሆን ለአማልክቶቹ በጣም ምርጥ ምርጥ ጣፋጭ ምግቦችና ፍራፍሬዎች ሲያቀርቡላቸው አየን። በተመስጦና በፍራቻ ራሳቸውን ዝቅ አማልክቶቹን ይማጸናሉ ይሰግዱላቸዋልም። አስተርጓሚውን ይህስ ምንድን ነው በማለት ጠየቅኩት። ይህ መንገደኞች የሚገለገሉበት በጎዳና ላይ የሚገኝ ቤተ አምልኮ ነው አለኝ። በዚህ መንገድ ላይ በሰላም ለማለፍ የሚፈልግ ለጣዖታቱ ካሽ ገንዘብ ይከፍላል፣ ቁርባን ያቀርባል፣ የአምልኮ ሰላምታም ይሰጣል። ከዚያም ጉዞን ይቀጥላል። አስቡት እስቲ በዚያ ጎዳና የሚያልፍ መንገደኛ በሙሉ ሳይፈጽም አያልፍም። ልብ በሉ፣ ይህ ገንዘብ ለሰዎቹ በጣም ያስፈልጋቸዋል። ምግቡም እንዲሁ ተርፋቸው አይደለም። ይህንን የሚያደርጉት እስቲ ጠይቀው ስትለምኗቸው ጣዖቶቹ ይሰማችኋል ወይ በለው ስንማጸናቸው ይስሙን አይስሙን የማውቀው ነገር የለም ነገር ግን በዚህ ስናልፍ ይህን መፈጸም ግድ ይለናል ለመሆኑ በሰማይ አምላክ እንዳለ ያምናል አዎ በሰማይ አምላክ እንዳለ አምናለሁ እኛም በጥንት ዘመን ልክ እነርሱ እንደሚያደርጉት እናደርግ እንደነበረው ንገረው። ቀደምት አያቶቻችን ጣዖት ያመልኩ ነበር። ከዚያም ወደ እኛ አላህ ነቢይ ላከልን። ይህ ነቢይ በሰማይ ያለው አምላክ ከሱ ውጭ ማንንም እንድንገዛ እንደማይፈቅድ ነገረን። እምነታችሁ እንዲህ ነው? አዎ። እኔ ግን የቡድሃ እምነት ተከታይ ነኝ። የእኛ ተለምዶ ደግሞ ይህ ነው እንደምትለው አንድ አምላክ ብቻ ማምለክ ስትጀምር ደስታና ሰላም ታገኛለህ። እኛ ጥሪያችን ወደዚህ ወደ አንድ አምላክ ብቻ ወደ ማምለክ ነው። እነሆ ነግረንሃል፣ በደንብ አስብበት በለው። አመሰግናለሁ። ቢያንስ አንዳቸውን እንኳን ባሳምን ብዬ ከጅዬ ነበር፣ ግን ከንቱ ምኞት ነበረ። ከዚያም የዚህ ቤተ አምልኮ ጠባቂዎች ምግቡንና የተሰበሰበውን ገንዘብ ምን እንደሚያደርጉት ለማየት ፈለግኩና ወዳሉበት ቦታ መራው። ለካ እነሱ ይህንን እየተጠባበቁ ነው የሚኖሩት። ለቤቱ አምልኮ የመጡ የቁርባን ምግቦች ተሰባስበው ይበላሉ። ይህ ሁሉ የተሰበሰበው አምልኮ ከሚፈጽሙ መንገደኞች ገንዘብ ላይ ነው። ምርጥ ምርጥ ጣፋጭ ምግብ ይመገባሉ። ገንዘቡን ወደ የግል ኪሳቸው ያስገባሉ። የሚገርመው አምልኮ የሚፈጽሙት ሰዎች ይህንን ያውቃሉ ከመሆኑም ጋር በጎዳናው ባለፉ ቁጥር ክፍያ መፈጸማቸውን አያቋርጡም። ሱብሓነላህ። ምናልባት ምን ያስገርመሃል፣ ከሙስሊሞች መካከል ይህንን መሰል ተግባር ስያሜው ቢለያይም የሚፈጽማል አይደል እንዴ ሊለኝ ይችላል። ከተቀደሱ ድንጋዮች ከቀብር ጉልላቶችና ከመሳሰሉት የድረሱልኝ ተማጽኖ ወይም ኢስቲጋሳ የሚፈጽማል አይደል ሊል ይችላል። አዎ፣ እርግጥ ነው። በሙስሊም ሀገራት እንዲሁም በአረብ ሀገራት ይህንን የሚፈጽሙ ይኖራሉ። ይህንንም በአይኔ በብረቱ ተመልክቻለሁ። በየመን ጭልጥ ባለ በረሃ ላይ ከድንጋይ የተሠራ ከለላ ያለው በረከት የሚፈልጉበት ቦታ ይቻለሁ። የጣም ሙዳይ ሌላም ነገር በቦታው ላይ ይገኛል። ለምን ይህን እንደሚያደርጉ ጠየቅኳቸው። ይህ አንድ ትልቅ ሰው የሞተበት ቦታ ነው። በእርግጥ የተቀበረው በሌላ ቦታ ነው። ይህንን ድንጋይ ይህ ታላቅ ሰው ለሞተበት ስፍራ መታሰብያ ያደረግ ነው ሰዎች በረከትን ይለማመኑበታል፣ በማለት መለሱልኝ። አንዳንድ ስሜታ የሆኑ ሰዎች መጥፎን ነገር በእጅ ከማስወገድ ጥግ ብቻ በመመልከት ሊያፈራርሰው ሊጋበዝ ይችላል። ነገር ግን ይህ አካሄድ ጥበብ አዘል አካሄድ አይደለም። መሆን ያለበት ቅድሚያ ከሰዎች ቀልብ ውስጥ ፈንግሎ ማውጣት ነው። አለበለዚያ ግን ጭራሽ ከዚህ የበለጠ ትልቅ ድንጋይ ይተክላሉ እንጂ አይታረሙም። ያደረግነውም ይህንኑ ነበረ። በመጀመሪያ ለመታሰቢያነት ድንጋይ የተተከለለትን ግለሰብ ቤተሰቦች አፈላለግን። የልጅ ልጁ የሆኑ ሰዎችን አገኘን። እነርሱ ናቸው የዚህ ድንጋይ የበላይ ተጠሪና ጠባቂ። እናም አናገርናቸው ረዥም ሰዓት ሸሪዓ በዚህ ጉዳይ ላይ ያስቀመጥነውን በዝርዝር አስረዳናቸው። በመጨረሻም አልሐምዱሊላህ፣ አላህ ሰዎቹ ዳዕዋውን እንዲቀበሉ ቀልባቸውን ከፈተው። ወዲያው ራሳቸው ድንጋዩንና ከለላውን ፍርስርስ አደረጉት። በዚህ መልኩ መወገዱ በእኛ አማካኝነት ከመወገዱ የበለጠና በተሻለ መልኩ ጽናት እንዲኖረው ያደርጋል። ምክንያቱም ይህን ያደረጉት ወይም ያፈረሱት በቅድሚያ ሙሉ በሙሉ አምነውበት ነው። ያ በርሱ ጸጋ መልካም ነገሮች ሙሉ የሚሆኑት አላህ ምስጋና ይገባው። እርሱን እንድናውቅ ስለመራን አላህ የተመሰገነ ይሁን ያለአንዳች ተጋሪ በብቸኝነት እርሱን ብቻ እንድንገዛ ስላደረገን አልሐምዱሊላህ አምላካችን ሆይ ጸጋዎችን ጨምርልን ወደ ሐቁ ጎዳና ተመርተው ሌሎችን የሚመሩ አድርገን ስንሞትም ከአላህ በስተቀር አምላክ የለም መሐመድ የአላህ መልእክተኛ ነው በማለት የምስክርነት ቃል በመስጠት የምንሞት አድርገን አሚን ወልሐምዱሊላሂ ረቢል ዓለሚን